እንዴት ያላችሁ የተወደዳችሁ ማንቸስተር ዩናይትድ፣ ቀደም ብሎ ወደ ገበያው ገብቶ አንዳንድ ቀልጠፍ ያሉ ውሳኔዎችን ሲወስን አየን መሰለኝ። በዚህኛው የዝውውር ገበያ አንደኛውን የተሳካው የማቴዎስ ኮኛ ዝውውር ግን፣ ቤሞን ለማስፈረምም ጥረት ያደረገ እንደሆነ ይታወቃል። አሁን እንኳ ቶተንሃም ብርቱ ተፎካካሪ ሆኖ ብቅ ቢልም በአለፈው ሳምንት በወዲያኛው ሳምንት ማንቸስተር ዩናይትድ በጥቂት ሰዓታት ውስጥ በጎ ዜናዎች ነበሩት። አንደኛው የማቴዎስ ኩኛ መፈረም እና ሁለተኛው ደግሞ ብሩኖ ፈርናንዴዝ የሳውዲ አረቢያን የሁለት መቶ ሚሊዮን ፓውንድ የኮንትራት ጥያቄ ውድቅ አድርጎ በማንቸስተር ዩናይትድ ለመቆየት መወሰን። ዩናይትድ እንደምንሰማው በአጠቃላይ አንድ መቶ ሚሊዮን ፓውንድ የዝውውር በጀት አለው ኢኒዮስ የበጀተው ነው ወይም ክለቡ ያዘጋጀው የዝውውር በጀት ነው። ከዛ በኋላ ግን ሌሎች ተጫዋቾችን ለማምጣት መጀመሪያ መሸጥ አለበት። አሁን ለዩናይትድ ነገሮች ውስብስብ የሚሆኑት እዚህ ጋር ነው። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ የመቆየቱን ዜና በጎነት ማብራራት የሚጠበቅብን አይመስለኝም። በጣም አስፈላጊ ዜና ነው። እንደው የሜዳ ውስጥ አስፈላጊነቱን ባለፉት አስር ዓመታት የማንቸስተር ዩናይትድ ምርጡ ፈራሚ መሆኑን እንደው በእነዚህ ባለፉት ጥቂት አስቸጋሪ ዓመታት እንኳ ያለ መዋዠቅ የተጫወተ ዴሊቨር ያደረገ ብቸኛው ተጫዋች መሆኑን ስናይ እንግዲህ እያንዳንዱ በጎ ዜና ደግሞ የራሱ ካቪያት አለው። ምንም እንኳ አሰልጣኙ እንዲቆይ ቢጠይቀውም ብዙ የማንቸስተር ዩናይትድ ደጋፊዎች ሊያጡት ባይፈልጉም፣ ይሄንን ተጫዋች ግን ማንቸስተር ዩናይትድ መቶ ሚሊዮን ፓውንድ ከዚህ ተጫዋች ዝውውር ቢያገኝ ኖሮ አንዳንድ ጥያቄዎች ይመለሱ ነበር ምክንያቱም ትልቅ ሪቢልድ ይፈልጋል ማንቸስተር ዩናይትድ እንደሚታወቀው፣ እና ይሄንን ለማድረግ አሰልጣኝ ሩበን አሞሪምን በተደጋጋሚ እንደሚናገረው የተጫዋቾች ሽያጭ በጣም አስፈላጊ ነው። ዩናይትድ ብዙ ተጫዋቾች መሸጥ አለበት ገንዘቡ ስለሚያስፈልገው ብቻ ሳይሆን ብዙዎቹ ተጫዋቾች ታክቲካል ሚስፊት ስለሆኑ፣ አንዳንዶቹን ከዚህ በኋላ ለዩናይትድ ሲጫወቱ ማየት በጣም አስቸጋሪ ስለሚሆን የፕሪምየር ሊግን ፕሮፊታቢሊቲ አንድ ስስቴናቢሊቲ ሩል የሚባለውን ፔሳር የሚባለውን ለማክበርና ይህንን ህግ በመጣስ ሊመጣ የሚችልን ቅጣት ለመቋቋም በመቻል በጣም አስፈላጊ የሆኑ ዝውሮች ማድረግ አለበት፣ መሸጥ አለበት ተጫዋቾችን ማንቸስተር ዩናይትድ። አሁን ደግሞ ይኸው አይነት ያሉትን ተጫዋቾች የመሸጥ አንገብጋቢ ሁኔታ ውስጥ እያለ ጄደን ሳንቾ ከቼልሲ የመመለሱም ዜና ተሰምቷል። ሌላ ለመሸጥ በጣም አስቸጋሪ የሆነ ተጫዋች ቼልሲ ይህንን ተጫዋች በኮንትራቱ ጉዳይ ላይ ከፍለው በሚገባው ደሞዝ ላይ መግባባት ባለመቻሉ የተነሳ አምስት ሚሊዮን ፓውንድ ካሳ ከፍሎ ተጫዋቹን መመለስ መርጧል። ስለዚህ አሁን የማንቸስተር ዩናይትድ ተጫዋቾች የሆኑ ግን ሸጦ ገንዘብ ለማግኘት አስቸጋሪ የሆኑ ተጫዋቾች ተሰባስበዋል ማለት ነው። አሁን ጄደን ሳንቾ ለመውሰድ ሰልፍ የያዙ ክለቦች የሉ። 25 ሚሊዮን ፓውንድ ከተጫዋቾ ተሰጦ አንጻር የዛሬ 56 ዓመት ከነበረበት ደረጃ አንጻር ብዙ አይደለም። አሁን ባለበትም ደረጃ ብዙ አይደለም። ነገር ግን ቼልሲ የደሞዝ ስትራክቸሩን የሚያዛንፍ ነው ብሎ ስላመነ ተጫዋቾን ለዩናይትድ መመለስን ከቅጣት ጋር መመለስን መርጧል። አሁን ሳንቾን ማን ይፈልገዋል ቢባል አማራጮቹ ብዙ አይደሉም። አንድ በተደጋጋሚ የሚጠቀሰው ቦሩሲያ ዶርትሙንድ ነው ለሶስተኛ ጊዜ። ነገር ግን እስካሁን ድረስ ኮንክሪት የሆነ ጥያቄ ይዞ አልቀረበም ቦሩሲያ ዶርትሙንድ እሱን ለማስፈረም ባየር ሌቨርኩዘን ያሉ ነበሩ። እኔ ወዲያው ነው ይሄንን የማይመስል ዜና ብዬ የምወስደው፣ ምክንያቱም ጄደን ሳንቾን በሌቨርኩዘን ከኤሪክ ቴን ጋር አብሮ ሲሰራ ማሰብ በጣም ከባድ ኦልሞስት የማይመስል ነው። ስለዚህ ወደ እነዚህ ሁለት የቡንደስሊጋ ክለቦች ይመለስ እንደሆነ አላውቅም። የፕሪምየር ሊግ ክለቦች የዝውውር ገበያው ገና ስለሆነ እስከ ሴፕቴምበር አንድ ድረስ ክፍት ሆኖ ስለሚቆይ ሌሎች የፕሪምየር ሊግ ክለቦች ይመጡ ይሆናል። ግን ትልልቅ ክለቦች አሁን ሳንቾን ለማስፈረም ያን ያህል ደግሞ ከፍተኛ ደሞዝ ያለውን ተጫዋች ከ250 ሺህ ፓውንድ በላይ ደሞዝ የሚከፈለውን ተጫዋች ያንን ደሞዝ ከፍለው ለማስፈረም የሚሻሙ የሚራኮቱ አይመስለኝም። ሌሎች አውሮፓ ክለቦችም ይህንን ደሞዝ መክፈል የሚቸግራቸው ይመስለኛል። የበለጠ ለእንደ ቡንደስሊጋ አይነት ሊግ የሚሆን ተጫዋች ቢሆንም ነገር ግን ደሞዙ ከፍተኛ ነው። ለቦሩሲያ ዶርትሙንድም እንዲያው የሆነ እርቅ ተገኝቶ ወደ ሌቨርኩሰን ይሄዳል እንኳ ቢባል በጣም ከፍተኛ ነው ደሞዙ። የሳውዲ ክለቦች ይፈልጉታል። የሳውዲ አረቢያ ክለቦች ግን እንደምታስታውሱት ከቴንሃግ ጋር እንደዛ አይነት ጦርነት ውስጥ በገባ ጊዜ ወደ ሳውዲ አልሄድም ብሎ ነበር። የሳውዲ ክለቦች ጥያቄ አቅርበውለት ስለነበር ምናልባት አማራጭ ከጠፋ ኮንሲደር ያደርገው ይሆናል። ነገር ግን አሁን ባለበት ዕድሜ ገና 25 ዓመቱ ነው። የሳውዲ ክለቦችንም ጥያቄ ምናልባት ላይቀበል ይችላል። ስለዚህ ለማንቸስተር ዩናይትድ አንድ ተጨማሪ የቤት ስራ ሆነ ማለት ነው የእሱ መመለስ አንዳንዶች እስከ 300 ሺህ ፓውንድ ገደማ የሚከፈለው ነው ይላሉ። እንግዲህ ከ250 እስከ 300 ሺህ ፓውንድ በጣም ከፍተኛ ደሞዝ ነው። ሌሎች አውሮፓ ክለቦች ጭራሽ የማይችሉት ደሞዝ፣ የፕሪሚየር ሊግ ትልልቅ ክለቦች ብቻ ደፍረው ሊከፍሉት የሚችሉት አይነት ደሞዝ ስለሆነ እና በዚህ ምክንያት የማንቸስተር ዩናይትድ ደጋፊዎች ቡድኑ እንደገና ተመልሶ ሊገነባ ከሆነ ምናልባት ቢፈሩትም እንደ ኮቢ ሜኑ አይነት ተጫዋች መሸጥ ግድ ሊሆን ይችላል ያው የሜኑ አይነት ተጫዋች ዝውውር ስፖርታዊ ሎጂክ ባይኖረውም፣ ምንም እንኳ አሰልጣኙ የቱ ጋር ይጠቀሙበታል የሚለው ጉዳይ ክላሪቲ የለውም። ምክንያቱም አስር ቁጥር ቦታ ላይ ተጫዋቾች እያመጡ ነው። ማቴዎስ ኩኛ መጥተዋል። ብሩኖ ፈርናንዴዝ አለ። ሜሰን ማውንት ከጉዳቱ ካገገመ ለዛ ቦታ ጠንካራ አማራጭ ነው። አማድ ዲያሎም እንደዚሁ ስብስብ ውስጥ አለ። ስለዚህ አሰልጣኙ ወደፊት ጠጋ አድርገው ሊጠቀሙበት አስር ቁጥር ሊያደርጉት ቢፈልጉ እዛ ቦታ ላይ ብዙ ፉክክር አለበት። ጥልቅ አማካይ አድርገው ደግሞ መጠቀም እንደማይፈልግ በአንድ ፕሬስ ኮንፈረንሱ ላይ ሲያነሳ አስታውሳለሁ። ያ አትሌቲሲዝም ወይም ሌግ የለውም የሚል ሴት ሰጥቶ ስለነበር ስለዚህ ምናልባት እንደው በዚህኛው ሲስተም ያንን ያህል በጣም የሚፈልግ ተጫዋች ላይሆን ይችላል። ግን ማንኩኒያን ነው፣ በክለቡ አካዳሚ ነው ያደገው። በተለይ በ2023 24 የውድድር ዘመን እዚህ ተጫዋች ላይ አይተን የነበረው ተስፋ በጣም ትልቅ ነው እና ይሄ ተጫዋች ወደ ቼልሲ ሄዶ ለምሳሌ ስኬታማ ቢሆን ብዙ የዩናይትድ ደጋፊዎችን ሊያስቆጡ ይችላል። ጋርናቾ እንኳን ሊለቅ ይችላል። ያው ጋርናቾ መጨረሻዎቹ ሳምንታትም ያማረው አልነበሩም የዩሮፓ ሊግን ፍጻሜ ጨምሮ፣ እስከ 50 ሚሊዮን ፓውንድ ድረስ ይጠብቃሉ። ነገር ግን ሌሎች ተጫዋቾችም አሉ አሁን በዩናይትድ ያሉ። አንቶኒ ለምሳሌ ይሄ ተጫዋች ባለፈው በጣም በስሜት የተሞላ የደህናውኑ ስንብት ነበረው ከሪያል ቤቲስ የኮንፈረንስ ሊግ ፍጻሜን ከተረቱ በኋላ ነገር ግን ይሄም ቀላል አይደለም። ምክንያቱም ሪያል ቤቲስ እንዲህ አይነት ከፍ ያለ የዝውውር ገንዘብ መክፈል ታሪክና አቅም ያለው ክለብ አይደለም። ዩናይትድ ደግሞ እስከ 40 ሚሊዮን ፓውንድ ድረስ ይፈልጋል። ለሞሄም ሌላ ከፍተኛ ደሞዝ የሚከፈለው ተጫዋች ነው። እንግዲህ ጠንከር ብሎ ከመጣ አትሌቲኮ ማድሪድም ይህንን ተጫዋች ማስፈረም ይፈልጋሉ ከሚባሉት በሪያል ቤቲስ የነበረውን የውሰት ቆይታ በቅርብ ሲከታተል ነበር በሚል ከተጠቀሱት ክለቦች መካከል አንደኛው ነው። ግን ሌሎች ክለቦች ግን የሉም ለጊዜው ቅድም እንዳነሳሁት የዝውውር ጊዜው ገና ቢሆንም ገና በይፋ ባይከፈትም በዓለም ክለቦች ዋንጫ ላይ ለሚወዳደሩ ክለቦች ፊፋ በልዩነት ለአስር ቀናት ክፍት አድርጎት ከቆየ ዝውውር ገበያ በስተቀር። ነገር ግን ቢያንስ አንቶኒን ለማስፈረም ይህን ያህል ደሞዝ ለመክፈል ፈቃደኛ የሆነ ይህን ያህል የዝውውር ሂሳብ ለመክፈል ፈቃደኛ የሆነ ክለብን ማግኘት ቀላል አይደለም ወይም ወራት ይፈጃል። ዩናይትድ ደግሞ እንግዲህ እንዳልኩት ብሩኖን ማጣት ጥሩ ኦፕሽን ነው ማለት አይደለም። ግን ወደ ሳውዲ ሄዶ ቢሆን ኖሮ አሁኑኑ የሚገኝ 100 ሚሊዮን ፓውንድ አሁኑኑ ቡድኑ ለማጠናከር ሊውል ይችል የነበረ ገንዘብ ቢሆን ነበር። ዜናው ጥሩ ነው፣ ግን እያንዳንዱ ዜና የራሱ ሌላ ጎን አለው ማለት ነው። ማርከስ ራሽፎርድ ነው ሌላው ከዩናይትድ እንዲሸጥ የሚፈልገው ተጫዋች። ራሽፎርድንም ቢሆን ያንን ያህል ደሞዝ እና ዩናይትድ የሚጠብቀውን 40 ሚሊዮን ፓውንድ ከፍሎ ለመውሰድ ፈቃደኛ የሆነ ብዙ ክለብ አንሰማማም። ከራሽፎርድ ጋር ስሙ ሲያያዝ የምንሰማው ባርሴሎና ነው። እንደ ስፖርት ያሉ የስፔን ብዙሃን መገናኛዎች ደግሞ እንደሚሉት ባርሰሎና ራሽፎርድን ከወሰደ በውሰት ብቻ ነው መውሰድ የሚፈልገው። አሁን የአስቶን ቪላ በቻምፒየንስ ሊግ አለመሳተፍ መጥፎ ዜና የሚሆነው ለዩናይትድ በዚህ ነው። እንግዲህ ራሽፎርድም የዩናይትድ ተጫዋች ነው። ወደ ዩናይትድ ተመልሶ ሲጫወት ለማሰብ ግን ይከብዳል። አሁን የጠቀስኳቸው ተጫዋቾች በሙሉ በተመሳሳይ ማለት ነው። እና ደግሞ የላሊጋው ሻምፒዮን ባርሰሎና ከፍ ያለ የፋይናንስ ውስንነት አለበት በቅርብ ጊዜ እንደምታውቁት ስለዚህ የሆነ ተጫዋች ካዘዋወረ በኋላ እንኳ ማስመዝገቡም ፈታኝ ነው ለባርሴሎና ሰዎች። አስቶን ቪላ ግን በቻምፒየንስ ሊግ ተሳትፎ ቢሆን ኖሮ አሰልጣኝ ኤሜሪ ራሳቸው አስቀድሞ ይናገሩ እንደነበረው እንደ ሜዳ ውስጥ ስኬታችን፣ እንደ ቻምፒየንስ ሊግ ተሳትፏችን እንደምንጫወትበት የአውሮፓ ውድድር ይወሰናል፣ የክረምት እቅዳችን የዩሮፓ ሊግ በጀት፣ የቻምፒየንስ ሊግ በጀት አለን ብለው ነበር። አሁን እንግዲህ የሚኖራቸው የዩሮፓ ሊግ በጀት ይሆናል ማለት ነው። የዩሮፓ ሊግ በጀት ደግሞ ለራሽፎርድ 250 ሺህ ፓውንድ ደሞዝ እና 40 ሚሊዮን ፓውንድ የዝውውር ሂሳብ እንዲከፍሉ የሚፈቅድ አይደለም። አያደርጉትም፣ አይባልም። ነገር ግን በቻምፒየንስ ሊግ የማይሳተፍ የቻምፒየንስ ሊግ 80 ሚሊዮን ፓውንድ የማያገኝ ክለብ እንዲህ አይነት ዝውውሮችን የማድረግ እድሉ ጠባብ ይመስላል። ሌሎችም ሊለቁ የሚችሉ ተጫዋቾች ግን አሉ። ለምሳሌ ራስሙስ ሆይሉንድ በዩቬንቱስ በኢንተር እየተፈለገ ነው ይባላል። ያው በዩናይትድ በተለይ ይሄኛው ዓመት ለዚህ ተጫዋች በጣም መጥፎ ዓመት ነው። ግን በጣሊያን በተለይ በአታላንታ አሳይቶት በነበረው ተስፋ የተነሳ እዛ ያለው ስም አሁንም ጥሩ ነው። ስለዚህ ኢንተር አጥቂ ይፈልጋል፣ ዩቬንቱስ አጥቂ ይፈልጋል። እነዚህ ሁለት የጣሊያን ክለቦች ይፈልጉታል። 40 ሚሊዮን እንደዚህ አካባቢ መክፈል ይፈልጋሉ ይባላል። ስለዚህ ዩናይትድ ተጫዋቾች መሸጥ አለበት ቡድኑን ለማጠናከር ለመግዛት መሸጥ አለበት፣ እንደ ሩበን አሞሪም አነጋገር። ይህንን ለማድረግ ግን እንዲሸጡ የሚፈለጉ ተጫዋቾች ባላቸው ትልቅ ኮንትራት ምክንያት፣ በሚከፈላቸው ከፍተኛ ደመወዝ ምክንያት ይህንን የሽያጭ ኦፕሬሽን የተወሳሰበ ያደርገዋል። ምናልባት ብሩኖ ብሄድ ኖሮ ሊቀርፈው ይችል የነበረ አንደኛው ችግር ይሄኛው ነው። ለዚህ ነው አንዳንድ የማንቸስተር ዩናይትድ ደጋፊዎች ምንም እንኳ የተጫዋቹ አስፈላጊነት ባይጠፋቸውም እኛም ከዚህ በፊት እንዳነሳ ነው ደግሞ አንዳንድ ጊዜ ልክ እንደ ብሩኖ አስፈላጊ የሆኑ ተጫዋቾች ከለቀቁ በኋላ ቡድኖች የበለጠ ኮሌክቲቭ ይሆናሉ። በአንድ ተጫዋች ክሬቲቪቲ ላይ ጥገኛ ከመሆን ይልቅ የበለጠ የቡድን አጫወት ላይ ወደ ማተኮር ይሄዳሉ። ምክንያቱም አሁን ማንቸስተር ዩናይትድ የሚተነፍሰው ባለፉት ጥቂት ዓመታት በብሩኖ ፈርናንዴዝ ሳንባ ነው ማለት ይቻላል። የዚህ ተጫዋች አስፈላጊነት ይሄ ነው የሆነው ተብሎ የሚብራራ አይደለም። በጣም አስፈላጊ ተጫዋች ነው። ነገር ግን ሁሉም ነገር የራሱ ሌላ ጎን ያለው እና የእሱ በዩናይትድ መቆየት በጠቅላላው በጣም አስፈላጊ ጥሩ ዜና ተብሎ መነገሩ ግልጽ ነው። የተጫዋቹም ሎያልቲ አስደናቂ ነው። የሚቀርበው ደመወዝ ምቼስ ራስ የሚያዞር እኮ ነው። ወደዛ ቢሄድ ኖሮ በሳምንት ወደ 700,000 ፓንድ ገደማ ነበር ሊከፈለው ይችል የነበረው። አሁን በዩናይትድ ከሚከፈለው ሶስት እጥፍ ማለት ነው እና በቅርብ ጊዜ ደግሞ 31 ዓመት ይሆነዋል። ብዙ ጊዜ በዚህ እድሜ ላይ ያሉ ተጫዋቾች አንድ ትልቅ ኮንትራት ነው ከዚህ በኋላ ሊኖራቸው የሚችል ከሆነ አሁን ብሩኖ የቀሩትን ሁለት ዓመታት በማይነትድ ካሳለፈ በኋላ ያኔ 33 ዓመት ገደማ ሆነዋል። እንዲህ አይነት ኮንትራት በዩናይትድ ሊያገኝ አይችልም። ነገር ግን ወደ ሳውዲ ቢሄድ ያው የሁሉም ነገር ሞቲቬሽን ገንዘብ እንዳልሆነ ለትልልቅ ተጫዋቾች ያሳያል። ይሄ ሌሎችም ተጫዋቾች ልክ ከብሩኖ በእድሜ ገፋ ብለው እንደ ሉካ ሞድሪች አይነት ተጫዋቾች በአውሮፓ ለመቆየት የሚወስኑ ተጫዋቾች አሉ። ግን ከቀረበው ገንዘብ አንጻር የብሩኖ ጥያቄ ውድቅ ማድረግ የሚደነቅ ነው። በጠቅላላው ግን ከዩናይትድ ለመግዛት መሸጥ አለበት ከሚለው ወቅታዊ ሁኔታ አንጻር የእሱ መቆየት የራሱ ተጨማሪ ተጽዕኖ አለው። ምክንያቱም ሌሎች አሁን ለመሸጥ በተለያዩ ምክንያቶች አስቸጋሪ የሆኑ ተጫዋቾችን እስኪወጡ ድረስ ለመጠበቅ ሊገደድ ይችላል። ዩናይትድ ገንዘብ እያወጣ ነው ግን ያው ቢያንስ በሚዲያዎች የሚባለው መቶ አካባቢ መቶ ሚሊዮን ፓውንድ አካባቢ ነው። የዚህኛው ክረምት የዝውውር በጀቱ ይሄ፣ ግን ከሽያጭ የሚገኘውን ገንዘብ ሳይጨምር ማለት ነው። በእርግጥ አሰልጣኝ ሩበን አሞሪም ራሱ እንደጠቀሰው ዩናይትድ በሚቀጥለው የውድድር ዘመን በአውሮፓ ውድድሮች ስለማይጫወት ያንን ያህል ሰፊ ስኳድ አያስፈልገውም። ጥሩ ስኳድ ያስፈልገዋል፣ ግን ሰፊ የሃያ አምስት ተመጣጣኝ ጥራት ያላቸው ተጫዋቾች ስኳድ ላያስፈልገው ይችላል በአብዛኛው በሳምንት አንድ ጨዋታ ስለሆነ የሊግ ጨዋታ ላይ ብቻ ስለሆነ የሚያተኩረው። ሊግ ካፕ አለ፣ ከሴፕቴምበር ይጀምራል፣ ግን ሊግ ካፕ ነው። ሊግ ካፕ ኤፍ ኤ ካፕ ደግሞ የሚጀምረው በጃንዋሪ ነው። ኤፍ ኤ ካፕም ቢሆን ያንን ያህል የዩናይትድ ፕራዮሪቲ የሚሆን አይመስለኝም። የዩናይትድ ፕራዮሪቲ ፕሪምየር ሊግ መሆኑ ግልጽ ነው። ከእንደዚህ አይነት በጣም መጥፎ የሊግ ሲዝን በኋላ የተሻሻለ ሲዝን የማሳለፍ ጉዳይ የሩበን አሞሪምም በጠቅላላው የክለቡም ተቀዳሚ ግብ መሆኑ ግልጽ ስለሆነ ሰፊ ስኳድ አያስፈልገውም ግን መቼስ የአሰልጣኙ ሲስተም የሲስተም ስፔሲፊክ ተጫዋቾች ይፈልጋል። አሰልጣኙ ሌላ አይነት ሲስተም ካልመረጠ በስተቀር ለጊዜው እንዲህ አይነት ሲስተም ሊመርጥ እንደሚችል ለምሳሌ አራት ሁለት ሶስት ና አራት ሶስት ሶስት ሊጫወት እንደሚችል ምንም አይነት ኢንዲኬሽን ስለሌለ ሶስት አራት ሁለት አንድ ላይ አድምቶ ይሰራል ብለን የምናስበው እና ለዛ ደግሞ አንዳንድ ስፔሲፊክ ተጫዋቾች ያስፈልጉታል። ይህንን ለማድረግ ተጫዋቾች መሸጥ አለበት። ተጫዋቾች ሸጦ መግዛት አለበት። ግን ሊሸጣቸው የሚፈልጋቸው ተጫዋቾች በቀላሉ የሚሸጡ ተጫዋቾች አይደሉም፣ በደሞዛቸው ምክንያትም በሌሎችም ምክንያቶች። ስለዚህ የዩናይትድ ከባዱ ስራ ተጫዋቾች መግዛት ብቻ ሳይሆን ተጫዋቾችም መሸጥ ነው። መሸጥ ደግሞ ዳይሬክተሮች ከሚለኩባቸው፣ ገዢ አፈላልጎ ማግኘት ዳይሬክተሮች ከሚፈተኑባቸው ከባባድ ስራዎች መካከል አንደኛው ነው። በተለይ ደግሞ እንደ ራሽፎርድ እንደ ሳንቾ አይነት ብዙ ፈላጊዎች ያልተሰለፉባቸው ተጫዋቾች ሲሆኑ፣ ብዙ ደሞዝ የሚከፈላቸው ተጫዋቾች ሲሆኑ ማለት ነው።